በሕይወት ስድ ንባብ ብቻ ብሎ ነገር የለም። በዜማ በግጥም ያልተነካ የሕይወት ክፍልም የለንም። አይገርምህም? ከዛ ደግሞ ምስክር የሚሆነው በደስታችን ጊዜ ለትዝታም ለሀዘንም የምንጠቀምበት ዜማ መሆኑ ይመስለኛል። ከዛ እንደየቦታው ቦታው እንደየ ሁኔታው የሚሰጠውም ስሜት የተለያየ ሆኖ እናገኘዋለን። ለምሳሌ ቅድመ ታሪክ ተነግሮን ሙዚቃውን ስንሰማና ምንም ነገር ሳይነገረን ሙዚቃውን ስንሰማው ስሜቱ በጣም የተለያየ ነውሌላሌላነው እናቀ ለማንኛውም ሙዚቃ በፋና ቀለማት መድመቂያ ከሆኑ ጉዳዮቻችን መካከል አንደኛው ነው። ስለዚህ ለእሁድ ላይ እንገኛለን። ዛሬም ለቀለማት ተመልካቾቻችን ሙዚቃን ይዘን አብረን እንዋብበታለን ማለት ነው። ይሄኛው ሰዓት የሙዚቃ ነው። በጣም የምትወዱትን ጉዳይ ልናሰማችሁ ነው። በጋራ ነው የምንሰማው። እንግዶች አሉን። ልዩ ዜማዎች ዛሬ ከኛ ጋር ናቸው እና ደግሞ ልዩ የሆነው መገለጫቸውን ሙዚቃ ነው። በብዙ ሲሰሩ የምናውቃቸው እሱን ይዘው መጥተዋል። ከነሱ ጋር ቆይታ ልናደርግ ነው። በጣም አሪፍ የየሁነቱ የየመድረኩ ድምቀቶች ናቸው። ዛሬ ፋና ቀለማትን ሊያደምቁ አብረውን ይገኛሉ። የዚህ ድምቀት አካል ስለሆኑ እናመሰግናቸዋለን። እንኳን እንደናመጣችሁ የምንላቸዋለን። ልዩ ዜማዎችን እናገኝና የመጀመሪያ ሙዚቃ በጋራ ሰምተን ከዛ ሌላ ደግሞ የምናስደግማቸው ይኖራል ማለት ነው። ጥሩ፣ እንጋብዛቸው እንጋብዛቸው፣ እባካችሁን የመጀመሪያው ሙዚቃ

እንዲቃናልን ስራችን መጨቃጨቂ ወገድና ሰላሚ ውለውላችን ፍቅር ከእኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላሚ ውለውላችን

ንጹህ ነሻች፣ ንጹህ ነሽ ከምንም የጸዳች። አሁን ገባኝ ልቤ ተታላ የለብሽም ጥፋት የሚባል መሳሳቲ ሁድ ሁድ በላይ ንጽህናሽ አሁን ሲገባ ይበለው ምናለ ልቤ ላንተ ፍቅር ከወደቀልህ

ልቢ ባነገሰ ተፈቃሪ አድርጎህ ጀግንነት ተሰማ ልቢናኩስለው ጀግንነት ተሰማ ልቢናስለው ግንነት ተሰማ ልዩ ዜማዎች ፋና ቀለማት ላይ ተገኝተው ዕለቱን እያስዋቡ አብረውናሉ። ልዩ ዜማዎች ዝም ብሎ አራት ሰው ምናምን አደሉ። ሙሉ ኦርኬስትራ ወይም ሙሉ ባንድ ሊባሉ ሚችሉ ናቸው። ድምጻቸው ያስደነግጥም በጣም የአራት ሰው አይመስልም። የሰማ ነው ሞገሳም ድምፅ ነው ያሳድግላችሁ ለማለት በጣም ደስ ስለሚል። እሺ፣ በእርግጥ ዛሬ አራት ሆናችሁ መጣችሁ እንጂ ስድስት ናችሁ አደለ። ሌላ ጊዜ ስራ ስትሰሩ። እስኪ አስተዋውቂ፣ ስለ ቡድን የቡድኑን አባላትም። እሺ፣ እኔ ቤቴሌም ስንታለባላለሁ የልዩ ዜማ አባል ነኝ። እነሱ በየተራ ስማችን ያስታውቃሉ፣ ብዬ ነው። እሺ ልዩ ዜማ የድሮ ቲም ነው። የድሮ ቲም ነው ማለት ቆይተናል። ከተገናኘን አሁን ህዳር ምናምን ሲመጣ ስድስት አመት ምናምን ይሆነናል እና ግን እንደዚህ ሚዲያ ላይ መውጣት የጀመርነው አሁን ነው። የዛን ታይም ላይ ያው ልጆቹ ምናምን ስለነበር እና ደግሞ እንደዚህ አይነት እድሎችን አላገኘ ነበር። ቲክቶክ የሆነ ሰዓት ላይ በጣም አክቲቭ ነበርን እንሰራ ምናምን ነበር። ከዛ ቲክቶክ ላይ የሚያዩን ሰዎች ምናምን ነገር በጣም ብዙ ስራ ያሰሩናል። በቃ መድረክ አሁን መድረክ ቀሁን እንሰራለን፣ ስራ ይኖረናል። ሀገራዊ መድረኮች ሲኖሩ እየሄድን እንሰራለን እዚህ እናንተ ከዚህ በፊት መጥተን ነበር እና በእናንተ አማካኝነት በጣም ብዙ ትላልቅ መድረኮች ላይ ጠቅላይ ሚኒስትሩ ከንቲዋ ሁሉም ሁሉም ያሉበት በጣም በተደጋጋሚ ጊዜ ሰርተናል በጣም ቆንጆ ይሄ መድረክ እርጥብ ነው ማለት ደስ ይላል በጣም እሺ እሷን ደግሞ ልተዋውቃት መጀመሪያ እሺ እኔ ፍቅር ታወርቁ እባላለሁ ያሉ ጊዜ ማባል በጣም አሪፍ ግን ስብስባቸው እንዴት እንደነበረ ማወቅ አያጓጓም? ስድስት ዓመት ቀላል አይደለም። ከዛ በጋራ ደግሞ መስራት፣ ሁላችሁም ሴቶች ናችሁ። የሴትም የወንድ ሙዚቃ ብትጫወትም ቅሉ ግን ስብስባቸው እንዴት ነው የተጀመረ? አላልክም። ልዩ እንዴት አሉት? መነሻ መነሻው አካባቢ የነበረው ነገር ታስታውሻለሽ? እንትን ነው አሰልጣኛችን የሰበሰበን ትሬሊንግ ኤክሰርሳይዝ የምናደርግበት ቮካል ኤክሰርሳይዝ የምናደርግበት ቦታ የተገናኘው ነው።

ስድስት ሆናችሁ የተለያዩ ሙዚቃዎችን ለመስራት ትሞክራላችሁ። የመጣችሁበት መንገድና ለማጥናት የምትሞክርበት አብራችሁ የምታሳልፋችሁን ጊዜ በተለይ የምታስታውሽ ነገር ከዛ ጋር የተያዘ ነገር? አውሪንስ ትሬኒንግ የምናደርገው ሞርሊ እንትን ነው፣ አዲሱ ገበያ ነው የምንሰራው፣ ወጣት ማዕከል ውስጥ ማለት ነው። እና አሁን አንድ ላይ ስለሆነ የምንኖረው ምናምን ነገር ቦታ ቀይረናል። ያለንበት ቤት አቅራቢያ ነው ትሬኒንግ የምንሰራው። በጋራ ነው የምትኖሩት ነው። ስለዚህ ለመመዱም ጨዋታው ጓደኝነቱ እየተሳለጠ ነው ደስ ይላል በጣም እሺ እንድትወቅ እኔ ጽዮን ጽዮንሽ በሽ ይባላል እንደተባለው ቲክቶክ ነው በደንብ ወደ ገቢያው እንድትወጡ ያደረጋችሁ ሰው እንዲያውቃችሁ ያደረጋችሁ እና ደግሞ የስድስት ዓመት ልፋታችሁን ጉዟችሁ ነው። ሚከፍል አይነት ቦታ ላይ ይመስለኛል ያላችሁት፣ እና በልዩነት በጋራ ከምትሰማቸው ሙዚቃዎችን በአዲስ ድምፅ እየሰማን ነበር አይደለ? ቅድም በጋራ በእርግጠኝነት የተለያየ መድረክ ላይ ሲመለከቷችሁ ሰዎች እንደዚ አይነት ሀሳብ ይሰጧችኋል ብዬ ተስፋ አደርጋለሁኝ እና ሌላ መልክ የምርም ልዩ የሆነ ድምፅ እንድንሰማ ታደርጋላችሁ። ከዛ ውጭ ደግሞ ብዙ አርቲስቶችን እየደወላችሁ ሰርፕራይዝም ታደርጓችኋላችሁ የራሳቸውን ስራ እየዘፈናችሁ ና ስለሱም ደግሞ ሀሳብ መነሻነት ብትነግሩኝ ደስ ይለኛል። የአርቲስት ምናምን ጀምረናል አርቲስቶች ስንደውል ያው ለፋሚሊ ና የሚያስደውሉ ሰዎች አሉ፣ በውስጥ መስመር የሚያወሩም ማለት እና በሱም ብዙ ኢንካም እያገኘንበት ነው። ለቤተሰብ ለእናት ለአባት ለፍቅረኛ ና ማስታረቀም እናስታርቃለን፣ ይሄጣሉ ምናምን እናስታርቃለን። በሙዚቃ ማለት ተሳክቷል። በጣም የፍቅር ጥያቄ እንጠይቃለን። በዚ አጋጣሚ ብዙ ነገር እና ደግሞ በአካልም ሄደን ሰርፕራይዝ ልደት ምርቃት ምናምን ቤቢ ሻወር ምናምን እንሰራለን እና ብዙ እድሎችን ከፍቶልናል። ቲክቶክ ማለት ነው ከብሶ ጋር አስተዋውቆናል። የመጀመሪያ ስራችሁ ግን የማንን ነበር? ታስታውሳላችሁ? የማንን ሙዚቃ እንደተጫወታችሁ? የጻጌ ዮሐንስ መስቀል ቀል ወት የትኛው ነበር? መንገድ ጎዳና ባንቺ ተጀመረ፣ አነሳሁሽ በደግ በደግ፣ ጸሎቴ ለአምላክ ሳደርግ፣ አነሳሁሽ በደግ በደግ። በጣም ደስ ይላል። የአርቲስቶቹ ደግሞ በጣም በተለየ ድምፅ ሲሰሙ በእርግጠኝነት በጣም ሲያበረታቷችሁ ሰምቼ አውቃለሁ። ቬሮኒካና አብዱኪያር ምሳ እንበላለን ብለዋችሁ ነበዟቸው። ከምንም በላይ ግን እንደዚህ አይነት ሰዎችን ማግኘት፣ በጣም ትልልቅ ድምፃውያንን ማግኘት እነሱን ማውራት ከዛ የእነሱን ደግሞ ለምሳሌ በጣም ደስተኞች ይሆናሉ የእነሱ ሙዚቃ ሲሰራላቸው፣ አብዱኪያርም እንደዚያ ስሜት ስለነበረው፣ ምን ይሰማችኋል እናንተ እነሱን ማግኘት ለእነሱ ዘፍነው እነሱ ደግሞ የሚሉትን ነገር ስትሰሙ ምን አይነት ስሜት ነው የሚሰጠው? በጣም ማለት የማንጠብቀው ነገር ነው እና ደግሞ ስልክ ያነሳሉ አያነሱም የሚለውም ጭንቀት አለ፣ እየደወልን እና ያው ሲሳካልን እና ብዙ የምንጠብቃቸው ነገሮች አሉ። ምናልባት አበላሽተን ይሆን ምናምን እና እነሱ በጥሩ መንገድ ለማበረታታት ግጥሙ እራሱ አንዳንዴ ተሳስተን እዚህ ጋ ግን ዘላቸዋታል። ግን በቃ ደስ ትላላችሁ የዘፈናችሁበት መንገድ ነው የምንባላለን እና በቃ ብዙ ሰዎች እናገኛቸዋለን። አብረን እንሰራለን ምናምን ይሉናል እና ያው እንሰራለን። እየጠበቅ ናቸው ነው እዚህ እንመለስ። ቤት በተለየ መንገድ እስካሁን የሰው ስራዎችን እየሰራችሁ ስለሆነ እያስገረማችሁም ነው ድምፃውያኑ በጣም ደስተኞች እየሆኑ እንደሆኑ የሚናገሩበት ነው። ይህን ደግሞ ተመልካቾቻችን ከፈለገ ዩቱዩብ ላይም ቲክቶክ ላይም ያገኛሉ አደለ? እነዚህንም ሪያክሽኖች እና ወደፊት የራሳችሁን ነገር ያሰባችሁት ነገር አለ፣ ምን ደረጃ ላይ ትገኛላችሁ የሚለው ነገር ስራ ምናምን ጀምረናል ኦልሬዲ እና አሪፍ አሪፍ ነገሮች እየሰራን ነው እና በቃ ጥሩ ቦታ ላይ ነው የምንደርሰው። ስለዚህ በቅርቡ የራሳችሁን ስራ ልናገኝ እንችላለን ማለት ነው? አዎ በቅርቡ እናገኛለን። እኔ ብሰማ ደስ የሚለኝ አንድ ነገር የተለያዩ ድምጻውያንን አውርተዋል፣ የተለያዩ መድረኮች ላይ ተገኝቷል፣ ብዙ ሰዎችን ሰርፕራይዝ አድርጓል። እስከ ዛሬ ከቆዩባቸው ጊዜያቶች የደነቃቸው ነገር ስልክ በመደወል ውስጥ ባገኙት አርቲስት ውስጥ ወይ ባስደነገጡት ሰው ውስጥ በጣም እኮ ይገርም ነበር የምትሉት ጊዜ አለ ወይ? እንትና ነገር ይገርማል። የሆነ እንትና እስካሁን ሁላችንም በቅርቡ ነው እና አሁን በቅርቡ ነው፣ የእናታቸው ልደት ነበረ ልጆቻቸው ውጭ ነበር ያሉት እና ግማሹ ፋሚሊ እዚህ ያሉት እና እናት ለእናትየዋ የተሰራላቸው እና በቃ ሁላችንም ነው ያስለቀሱን። ሁላችንም ልጆች ናቸው፣ ለእናታቸው ነው ሰርፕራይዝ። አዎ። እና ሁላችንም ያስለቀሱን። ሁሉም ያለቅሳሉ፣ ሁሉም ሰው ያለቅሳል። በቃ ልጅም፣ የልጅ ልጅም፣ የልጅ ሚስትም፣ የልጅ ባልም በቃ ሁሉም ያለቅሳሉ። እና እኛ ሁላችንም በቃ ሁላችንም ነው ያስለቀሱን። የዛ ጊዜ ሁሉንም የምንሰራቸው ዘፈኖች ሁሉ ስንጨርስ በቃ እናለቅሳለን። በቃ በጣም በቃ የዛ ጊዜ ቤት ውስጥ ሄደን እስካሁን ካየ ነው እሱ ይገርም። ምን ብላችሁ ብትዘፍኑ ነው? ጎን እንትን ነው፣ ስለ እናት ነው የሰራንላቸው። ግን እማማ በቃ ላለቀሱ በጣም የትኛው ሙዚቃ ነው ብናቀው? እንትን ነው ያኔ በለጋው ልጅነት

በዚሁ አጋጣሚ ሁሉ እናቶቻችን እናከብራችኋለን፣ እንወዳችኋለን። እንደ ሽማግሌ ልመርቃችሁ ፍቅር ያብዛላችሁ። ደግሞ ይሄ ታሪክ አልፎ የምትስቁበት አረፍ ብላችሁ መለስ ብላችሁ እየተመለከታችሁ የምትገረሙበት ይሆናል። በእርግጠኝነት ደግሞ አቅማችሁ ይህን ማሳያ ስለሆነ የምትፈልጉትን ነገር በሙሉ ታሳካላችሁ። ደግሞ ታሳኩታላችሁ። እናያለን። በቀር በፍቅር አርጁ። ከዛ ደግሞ በሞገስ እንገናኛለን። በእርግጠኝነት ይሄ ልባችሁ አይወሰድባችሁ። ፋና ቀለማት ይቀጥላል። ጥቂት ትንፋሽ ይወስዱና ሶስተኛውን ሙዚቃ ያደርሱናል። አብራችሁን ስለምትሆኑ እናመሰግናለን። እኛ ወደ ማረፊያችን። መልካም ጊዜ ከብዙ ስቃይ መከራ መሃ

ከብዙ ስቃይ መከራ መሃል ፈትኝሻለው እወድሻለው የበኩር ፍቅር አለሜን የልጅነት ስልሜ ያንቺ አይነት ሴት ነው። እንዳች ቦታ ልቤ ህይወት ናላውቃት ያላች ያስቤ ልብሽ ገዝቶኛል ፍቅርሽ ምሀ እያሉ እወድሻለሁ ዘመኔን በሙሉ ዛሬም ነገም እወድሻለሁ ያንቺው ነይ ዛሬም ነገም እወድሻለሁ

ማመና ቃት የህልሜ ንግስት የኔ አረኩና ብሩ ቀን መጣ ህወት ሊታደስ ባንቺ እንደገና ማን አለ እንደኔ እድለኛ ቀኔ ወጣለ ሰኞት ውጥኑ የሰመረለት በፍቅር ዚማ ኑሩ ተቀይቶ ብራን ተሞላ የኔ ያለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽ እንደ ደመና ንግሥቲ የቤቲ ግርማ የንጋት ጮራ አምሮብኝ ታየው በይፋ ጎን ያለሽና